ብራቮ፣ ሰው ሳይመጣው ወዴት እንውሰዱ? የእኔ ቤት እንውሰዱ። የእኔ ቤት ማንም አይመጣም። እሺ አንጓራጓሪው፣ ብትገለኝ ይሻልሃል። ካልገደልከኝ ሁለታችሁም ከኔ አተርፉ። ገድዬህም ሰላምህን አልሰጠ። ከሞትም የከፋ ቅጣት ነው የምሰጠህ አንተ ውሻ። ቆይ ቆይ፣ አዳ፣ አቸኩል። ከእሱ ጋር ብዙ ያልጨረስኩት ነገር አለኝ። ሁለታችሁም ማች ናችሁ። ከማን ጋር እንደተሳፈጣችሁ አልገባችሁ። ማነ እኔ እስከምወቅህ ተደብቆ የሚያጠቃ አንድ ሽንታም፣ በውሸት አለም የሚኖር ቅዠታም ነ። ጥፋት ሰራው አንተንም በራሴዎች መድፋት ነበረብኝ። ጓደኛዬን በመርዛማ ምላስክ መርዘህ እንደ ፈሪ ከኋላ ተኩሰ ገደልከው። እኔ ግን በአንድ አልገለህም፣ በየደቂቃው እንድትሞት ነው ማረግክ። አታስብ ከጓደኛ ጋር አገናኘሃለሁ። ያደ እስቲ አንተ ወረው፣ ከእኔ ጋር ምንም እየተግባባን አይደለም። አንጎራጓድ ትንሽ ረፍት አድርግ። ከዚህ በኋላ ህይወትክ እንደዚህ ነው የሚቀጥለው። ግድሉኝ ለቀማኸኝ ህይወት፣ ለጓደኛዬ ደም፣ ዜማዬ ለተጫወትከው ለእያንዳንዱ ነገር በየቀኑ እንድትሞት ነው ማድረግክ። ይሄ ገና ጅማሬው ነው። የስቃይን ጥግ ነው ማሳይክ። ዋጋት ትከፍሉበታላችሁ ያዳ በቃ በራስህ ዘዴ ተንከባከቡ ዜማዬን ካየኋት ቆየሁ አግኝቻት አግኝቻት ልምጣ እንካ ይሄ ክም ስልክ ነው ያንተን ስልክ ስጠኝ በቃ እንደዋወላለን።

ቃል ሰስታ ላገኛት ነው ዛሬ አፌ ከተፈታ ካጠገቧ ስደት ካልገታኝ ውበቷ ከራሴዋን ደበት ልትሰማኝ ጓብተ እየወደደች አለች ቃል ሰስታ

ደግሞ ይሄ ማ ስልክ ነው ያንተ? ለምንድን ነው የማይሰራው? ስልኬ ጠፍቶብኝ ነው። እንዴት? ታሪኩ ብዙ ነው። ዜማዬ ሳገኝሽ በአካል እነግርሻለሁ። የት ነው አሁን? ሊስትሮ ቦታዬ ነኝ። መጣሁ፣ በቃ ጠብቀኝ። እኔም ብዙ ምናገር ነገር አለኝ። እኔም በማሰቃየት ምን ታተርፋለህ? ገና ምን አይተህ እኔ ጋር ተጨባበጥ። ከዛ ሊስትሮ ምንም ማታትርፍ። ካንተ ጋር ከተጨባበጥ ስንት ትከፍለኛለህ? የፈለግኩን ከዚህ ብቻ ፍተኝ። ህይወትህን ነው መቀየሩ እና እስካሁን እንደዚህ አትልም። አንተ ውሻ በዚህ መርዝ ምላስህን ጓደኛዬን አታለ የገደልከው? እንችላቱን አፈንዝጋ ዝጋ። ካልሆነ ትንፋሰን ነው የምዘጋለን። ከዚህ በላይ ከዘገየው ሌላ ሰው ይቀማብኛል። እውነቱን ተናግሮ የመሸበት ማደር ነው ይባል የለ

በሚሞላ ጊዜ ደግሞ፣ ፊትህ? ምን ሆነህ ነው? ታሪኩ ብዙ ነው ዜማዬ። ቁጭ ብለን እናውራ። እሺ፣ አሁን ንገረኝ። ምን ሆነ ነው? እኔ እንኳን ዛሬ ብዙም እነግርሽ ነገር ስላለኝ ከጀመርኩ አልጨርስም። አንቺ ቅደሚ። እሺ ካልክ በያ እየጠበኩች ነው። በዚህ ሁለት ቀናት ውስጥ የማታውቀው ብዙ ነገር ተፈጥሯል። ምንድን ነው እሱ? ዜማዬ አንተም መስማት ነበረብኝ። ናቲስ ከዛሬ ሲያጭበረብረኝ ነበር። ያዳ ስምክ እያዳ ነው መሰለኝ ምን ነው ስም ሳታቅ አትረገጥም በማያገባክ ለምን ከኔ ጋ ጠላት ትሆናለህ? አሁንም አንድ ድል ልስጥ ፍታኝና ከኔ ጋ ተጨባበጥ። እኔ ላንተ አንድ ድል ልስጥ አፈን ዝጋና ነብስን አቆይ ጉዳዩ የእኔና ያቤኒ፣ አንተ ምን ቤት ነህ? ወይስ እንደዛ ባሪች በማያገባ ምን ትፈልግ? ምን አባነ ያልከው ያ ባሪች ያልከው አታለክ፣ የገደልከው ለኔ ሲል የሚሞት አብሮ አደግ ጓደኛዬ ከወንድሜ በላይ ነበር። አንተ ውሻ ማለት፣ አንጎራጓሪው እሱ አይደለም። ሲጫወትብኝ ነበር እ በጊዜው ጊዜ ማይ ሳይው አላማራኝም ነበር። ዋናው ነገር እውነቱን በጊዜ ማወቅሽ ነው። እሱስ ልክ ነህ። አሁን ትክክለኛውን አንጎራጓሪ የምታገኝበት ጊዜ ይሆናል። ያን ሁላ ጊዜ ሲቀልድብኝ እንዴት እንዳላወቅኩ። ያው ውሸትን እውነት አስመስሎ ስለሚያወራ ነው ያምንሽ። ብቻ አይምሮና ልቤ ሊስማማልኝ አልቻለም። ማለት በውሸትም ቢሆን ለናቲ ልቤ ውስጥ ቦታ ሰጥቼዋለሁ። አፍቅር ሹ እንዲህ ዜሜን እኔ እንጃ። ይልቅ ያኔን ተውና ያንተን ንገረኝ። ያጠፍተ ነው። ፊትህንስ ምን ሆነ ነው? አምሽቼ ሌቦች መጥተው ነው። ወይኔ እና በጣም ጉዱግ ያኔ መቱኝ። አሁን አመመኝ። ማለት ብቻ ታዩ። በቃ መሄድበት ስላለ ነው፣ ልሸኝሽ